እኛ ነገሩ ሊያበቃ ነው ብለን ቁጭ ብለን ስንጠብቅ ጭራሽ ባለቀ ሰዓት ብሩኬና ዳኒ የዓለም ጦርነት ገቡ። እናታ ታትቦ ጭቃ ማለት ያደለ የተንከሲስ ዳኒ መቼም ማያርፍን በምሽቱ ጸጉሩን እያበጣጠረ የሃይምዬን ስም በማድረግ የኔ ቆንጆናት ብዬ እንዳላየዋት ቆሜ እሷን ስከተላት በፍቅሯ ደክሜ የኔናት ዞራ ዞራ ሀይምዬ የኔናት ዞራ ዞራ በሚለው ሙዚቃ ዘፍኖ ቲክቶክ ላይ ና ኢንስታግራም ላይ ልቅቅ። ይህን ያየ ብሩኬ በጣም በመበሳጨት ና በመናደድ አንተ ማን ስለሆነ ሀይምዬ የኔናት ብለ ዘፍነ የምለቀው? ቆይ ትቀምሰኛለህ ነገ ብሎ ተናዶ በምሽቱ ጅምቤት ቤት ቤተሰቦቼ ብረት እየገፋ ነው ያለውኝ። እንደው ምን ይሻልሃል ዳንዬ? እኛኩ ነገ ጦርነት እንዳለ ራሱ አናቅም ነበረ። ነገ ብሩኬ ና ሀይሚ ተስማምተው አንድ ሆነው ይመጣሉ ይችላሉ ብለን እየጠበቅን እያለ ጭራሽ ነገም ጦርነት አለ ማለት ነው። ወይን የበላቸው ማለት አሁን ነው። ብሩኬ ግን እኮ እጅን ቤት ገብተ ብረት ባገፋ ራሱ ዳኔል ማንጠልጠል ትችል ነበረ። እንደዚሁ ራሱ ጎንበስ ብለህ አይደለም የምታየው፣ ባገጭህ ብትለው ራሱ እኮ እንደ ካሮት ቁልቁል ወርዶ መሬት ውስጥ ይገባ ነበረ ብለዋል እኮ ወንድም ሀብቴ ማለት ነው። እኩናትን እኮ ነው እና ግን ለሱ ብለ ጅም ቤት ገብተህ ጅም መስራትም ብረት መግፋትም አይጠበቅብህም። እንደው ለጤናዬ ጥሩ ነው ወይንም ደግሞ ብስጭቱ ንዴቱ በዚህ ይወጣልኛል፣ እንዴት ሚስቴን ይነጥቀኛል፣ እንዴት በስሟ ይዘፍንላታል ብለህ ተናደህ እንደኋላ ቅም፣ እንጂ ዳኒን ለማንጠልጠልና በቦክስ ለማለት ለማራገፍ እኮ ጅም ቤት መግባት አይጠበቅብህም። በፍጹም ወንድሜ፣ ለምንድን ነው አባቴ ላብህንም ጠብ የምታደርገው? ለሱ ብለ ብረት እየገፋ እውነት እኔ በጣም ነው ያዘንኩትኝ ቤተሰቦቼ በነገራችን ላይ ማለት ነው ሀይሚዬም ቀን የዘፈነችው ዘፈን ላይ ታስታውሱ ከሆነ ፍቅር በረታቤ ተጨነቀ ሆዴ፣ በልክ አይሆንም ወይ እኔ አንተ መውደዴ ያለችው ዘፈን ላይ ማለት ነው ብሩኬንም ዳኒንም ሜንሽን አርጋቸዋለሁ። እኔ ምልሽ ሀይምዬ ልታጨረሻቸው ነው እንዲያሳበሽ ወይንስ ምንድን ነው? ዘፈኑ ግን ለማን ነው ለዳኒ ነው ወይስ ለብሩኬ? እንዲችን ነገር ሹክብቲ ለነገሩ። ፈርስት ብሩኬ፣ አዎ ፈርስት ብሩኬ ነው የተጻፈው ስሙ መሽን የተደረገው፣ ቀጣይ ደግሞ ዳኒ ነው። ዳኒ አንተ ባጣ አገኝሽ ማለት ነው። እና ዳንዬ ኮሜንት ላይ ምጥት ብሎ የሀይምዬን ሪፖስት አደረገና ኮሜንት ላይ ደግሞ ምጥት አለና ምን አለመሰላችሁ ቤተሰቦቼ የኔ ድክመቴ ብሎ የልብ ቅርጽ ብዛት አንጋግቶ አንጋግቶ ኮሜንት ላይ ያስቀምጧል። እኮ አንተ ባጣቀኝሽ ነህ ብሩኬ። ሪፖስት አላደረገ ላይክ አላረገ ኮሜንት አልሰጠ ዘፈኗን አይቶ ምናምን ተመችተው ከዛ ዛሬ በቃ ሚፍታ ሊያስታርቀን ነው ብሎ መጠጥ ሲል ሀይሜ ደግሞ አካኪ ዘራፍ እንዴህ አገር እያዝልኝ የት ነበርህ? ለምን ጠፋህ? ለምን ተውከኝ? ከአንተ ጋር አልታረቅም የራስ ጉዳይ እንዳደርስብኝ አልደርስብህም ብላ ሃይምዬ አገር እያዝ፣ አገር ይያዝ፣ አገር ምድሩን ያዙልኝ ስትል፣ በቃ ያው ልጅነትም ነው። ሲጀመር እኮ ማች ነው የለበሱ ከታይ ሱሪያቸውን አይታችሁ ከሆነ ብሩኬና ሃይምዬ ማቻቸውን ግጥም አድርገው ይመጡና ካሜራ ላይ ማለት ነው። አገር ያዝልኝ። አንተ ማን ስለሆንህ ነው? አንተ ነህ ያመጣቸው፣ ራስ አስወጣቸው። ብሩኬ ደግሞ እኔ ከህይወት ይወጣዋል፣ አንቺም ከህይወት አስወጥተሽ፣ ሰላም እናውርድ፣ እንታረቅ እንዴ። አይን ላይን እየተያዩ እኮ አንዳንዴ ሳቃቸው ራሱ እየመጣባቸው ተቸገሩ። ምክንያቱም ፍቅር ያሸንፋል፣ ፍቅራቸው ያሸንፏቸው። ነገር ግን እኔም ማልበገር እኔም ማልበገር በማለት በጭቅጭቅ ተጀምሮ በጭቅጭቅ አልቆ ቪዲዮ መጨረሻ ላይ ግን ሚፍታህ እንዳያችሁት ብሩኬንም ሀይሜንም እቅፍ አድርጎ ይዟቸው ሲሄድ በቃ ነገማ በፍቅር የፍቅር ቀጤማ እየቀነጠሱ ይመጣሉ እኔ ራሱ ማለት ነው ቆንጆ ቆንጆ ልብሶችን አዘጋጃጅቼ ለብሼ ነው ቪዲዮዎቸውን የማየው ብዬ እየተዘጋጀው ያለ ግብት ስልላችሁ ቤተሰቦችን፣ ዳኒ ይሄ መዘዘኛ ማለት ነው። የሀይሚዬን ስም አድርጎ በቃ የኔናት ዞራ ዞራ እያለ ይዞራል እንደ ዶሮ። ቤተሰቦች፣ አዞሬቴ እንደያዘው ዶሮ ይዞራል። በቃ ጺሙን ያበጥራል እላችኋለሁ። ምንም አያደርገው ነገር አለ። ለካ ነገ ተራው የዳኒ ነው። ቤተሰብ ዳኔ ቤት ነው ቪዲዮ የሚለቀቀው። ነገ የዳኔ ተራ ስለሆነ የግድ ሀይሚ መግባት፣ ሀይሚ መምጣት አለባትኝ። ሀይሚን ደግሞ እንዴት ነው ሊያገኛት የሚችለው? የግድ ከብሩጌ ጋር ይሄ ነገር መደረግ አለበት። ከብሩጌ ጋር መቧቀ መንቀሳቀስ አለባቸው። ሀይ ብዬ ደግሞ ብሩኬ እንዲመታ እንዲታሰር አትፈልግም ቤተሰብ። ወይ እኔ እኮ ያንተና የኔ ነገር አድቆልታል፣ ተለያይተናል። አልፈልግም እንዳፈልገ በቃ ከህይወቴ ይወታል፣ እኔ ሞጥቻለሁ፣ ትላለች። ግን ደግሞ ብሩኬ እንዲመታም አትፈልግ። ሲጀመር ይሄ አይመታውም እኮ፣ ግን ያው ሰበብ እንዳይሆንበት ነው። ለብሩኬ ሰበብ እንዳይሆንና ሌላ መዘዝ እንዳያመጣበት ነው እንጂ ብሩኬን አይመታውም። ይሄ ዶሮ ደግሞ እንዴት አድርጎ ነው ብሩኬን ሊመታ የሚችለውኝ እና ለካ እሱ ቤት ሀይሚ መምጣት ስላለባት ፓርቲ ለሀይሚ የኔና ዞራ ዞራ እያለ በፍቅርሽ ደንዝዥ ያለው ፍቅርሽ አደንዝዞኛል፣ በቃ አንችን ነው የምከተለው፣ አንችን ነው የማየው በማለት ዘፈኑን ለሀይሚዬ በስሟ ዘፍኖ ልቅቅ። ከዛ ብሩኬ ደግሞ ተናዶ ተንደርድሮ ጅም ቤት። በነገራችን ላይ ማለት ነው ጅም ቤቱ መቼ መሰላችሁ የሄዱትኝ? ልክ የብሩኬን ቪዲዮ ልቅቅ አረጉና ሚፍታህና ብሩኬ ጅም ቤት ሄደው ብረት ይገፋሉ። እኔ ምለው ሁለታችሁን ብረት እየገፋ አየሁ ልበል። ብረቱ የምገፉት ግን ለዳኔ ነው ወይ? ለምንድን ነው? ለርቁ ነው? እኔ አልገባኝ እኔ ይሄ ነገር አልገባኝም። ብሩኬ፣ አንተ እኮ እንደው ጂም ቤት ገብተህ ብረት ባትገፋ ራሱ በአንድ በአንድ እጅ ጥልጥል አድርገህ ዳኒን ማለት ነው። ያው ያለም ጦርነት ተጀምሯል። ቤተሰብ እኛማ ምስኪኖች፣ ማዘንስ ለኛ ኮ ነው። ነገ ይፈታል ነገሩ ይስተካከላል፣ በፍቅር ይመጣሉ። ነገሩ አበቃ ቆጭ ያንን እዚ ቁጭ ብለን አይናችንን አፍጠና ለካ እነሱ በዛው በዛው እየቀጠሉ እየቀጣጠሉ ነው። ቤተሰብ እንዳትጨነቁ። አው እንኳን አይደለም ሀይሚና ብሩኬ ዳኒ ቀርቶ ይኸው እስራኤልና ኢራን ራሱ በሚታኮሱት ተኩስ እኛ ራሱ እየፈራ ነው እንዳንሄድ ብለን ማለት ነው። በቃ ጦርነቱ የዓለም ነው የብሩኬና ና የሀይሚ የዳኒ ብቻ አይደለም። እንዳትጨነቁ፣ እንዳታስቡ ብሩኬማ ጅሙን እየገፋ ነው። እኔማ በጣም ብዙዎቻችሁ እናንተ የታመማችሁ ዩቱበሮች ማለት ነው። ብሩኬ ታሟል። በሩ ዘግቶ እያለቀሰ ነው እየየ ያለ ነው። ወንድሞቹ ለምንድን ነው የማይመጡት? ለምን አያባብሉትም? ብሩኬ ህፃን ነው። ምንጡጦ ዘምጡ ምን ነው ምን ሊያባብሉት ነው የሚመጡትኝ እናንተ የተመታችሁ ሁላ ማለት ነው ብሩኬ ጅም ቤት ጂም እየገፋ ጤናውን እየጠበቀ ነገ ደግሞ በቦክስ አለለመች በአንድ ጣቱ ሊያሽከረክረው ነው ዳኒን ማለት ነው እንዴ እንኳን ዘንቦብሽ እንዲያውም ጤዛ ነ ሽላል ሀገራችን ተረት እንዲያውም እንዲያውም የአንገት ሀብን ላሀይምዬ ለምን አደረግ ብሎ ውስጥ ውስጡን እየበላው እያቃጥለው እየቆጠቆጠው ነው ደግሞ ዛሬ ጭራሽ በስሟ ሲዘፍን አስባችሁታል ስለዚህ ነገ ብሩኬ ህጻናት አናቱን ብሎ ዳኒን በቃ ምን ልበላችሁ እንደ ካሮት ቁልቁል ወደ መሬት ነው የሚያስገባው ያን ደግሞ ጠብቁ እንጠብቃለን ሁላችንም ነገር ግን ቢያንስ ብርኬና ሀይሚ በፍቅር ቃጤማ እየቀነጣጠሱ ይመጣሉ የሚለውን የጠበኩትን ዜና ወይንም ደግሞ የጠበኩትን ለራሴ ተስፋ የሰጠሁትም ቢያንስ ሰርዥዋለሁ አዎ ፎርማት አድርጌዋለሁ እንደዚህ መጠብቅ አልነበረብኝ ወን የራሱ ምን ሆኜ ነው ቤተሰብ ምን ሆኜ ነው ምን ሆኜ ነው አይ እኔ ስለ ራሴ ልዘን። እንዲያው ሌላ ማ ምንላለኝ? ቤተሰቦች ለማን ፈታ እያላችሁ እሺ። ምንም የሚያስጨንቅ የሚያስተክስ የሚያስለቅስ ነገር የለም። አንዳንድ የሆኑ እንዴት ነው ራሳችሁ ጭንቀት ሀሞች ሆነው ጭንቀት የሚሰዱባችሁ ዩቱበሮች አሉ። ከእነሱም ጠበቅ ራሳችሁን ጠበቅ አድርጉ። ምንም የሚያጨናንቅ ነገር የለም። ሌላው ደግሞ የሰማሁትን ማሊንገራችሁ፣ ዳኒ ዳኒ አሉ። ይሄ ድንድናም ለሀይሚዬ ያሰረላት ሀብል ገዝቶት አይደለም የራሷን የሀይሚዬ ነው አሉ ያሰረላት እኔ አፈርኩ። እኔ እኮ ወርቅ ይገባታል ለሀይሚዬ ይህን ሁሉ ሰብስክራይብ አስመጥታል። እንዴት ነው ሀብል ምታረግላት? ለብሩኬም የእጅ ሰዓት ከቻል ወርቅም ይገባዋል። እናንተ ሃያ ምናምን ሺ ሰብስክራይብ አስባችሁታል በአንዱ። እኛ ኮ ስድስት ዓመታችን እኛ ደማ ማን ሰብስክራይብ ያደርገናል? የምሬ ነው ቤተሰብ ግን፣ ለምንድን ነው እኔን ላይክ እና ሰብስክራይብ የማታደርጉት እና ለሃይሚዬ እንዴ አስባችሁታል አብል ሳይሆን ወርቅ ይገባታል። እያው ስከራከር ለብሩኬ የእጅ ሰዓት ይገባዋል ስል ጭራሽ የሀይሚ ከአንገቷ ላይ አውልቃ ነው አሉ ያደረገላት። ከዛ ደግሞ ሀይሚዬ በቃ ው የራሷ ስለሆነ ፈታ አስቀመጠችው ቁም ሳጥን ውስጥ አላደረገችውም። ዛሬ አይታችሁ ከሆነ ቪዲዮ ላይ አላደረገችውም። ሀይሚዬ ምንም ነገር ያደረገችው ነገር አለም ረ ሀይሚዬ መጭሽ ደግሞ ሀይሚዬ ምስቶሪው ላይ አንድ ያስቀመጠችው ነገር አለ። አንድ ሰው የራሱን ቁስል ራሱን እንደማከም ጀግና ሰው ነው ምናምን የለም ብላለች። ግን ይሄ አባባል ለብሩኬ ነው ወይስ ለራስሽ ነው? ሲመስለኝ ግን ለብሩኬ ይመስለኛል። ኦር ደግሞ ለራሷ ነው። እንዴት ነው በቃ ላ ጥንካሬዋን ጀግንነቷን የሚያሳይ ኢሞሽን ያስቀመጠች ሀይ የመች ይመች ይፈበት ይጀበት ግን ግን አደራሽን እንዴ አደራሽን ከዚህ ኩርንጨት ሰውዬ ጋር እንዶ ባትመጡ አረ ደስ እንዳላችሁ ነው።